ጤና ይስጥልን፣ ክቡራን ዩቲ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ለመንግሥት ሰራተኞች ያለማስያዣ እስከ 150 ሺሕ ብር ብድር መስጠት ተጀመረ። የኢትዮጵያ ንግድ ባንክ ለመንግሥት ሠራተኞች ያለምንም ማስያዣ እስከ 150 ሺሕ ብር ብድር መስጠት የሚያስችል የዲጂታል ብድር አገልግሎት መጀመሩንና በሁለት ወራት ውስጥም 1.6 ቢሊዮን ብር ማበደሩን ገለጸ። ባንኩ ሲቢኢ በእጄ የሚል ስያሜ የሰጠው የዲጂታል ብድር አገልግሎት መጀመሩን ትናንት ኅዳር 2 ቀን 2018 ዓ.ም. በይፋ ባስታወቀበት ፕሮግራሙ ላይ እንደገለጸው፣ በሲቢኢ በእጄ የዲጂታል ብድር አገልግሎት ከ500 ብር ጀምሮ እስከ 150 ሺሕ ብር ድረስ ብድር መስጠት የሚያስችል ነው። የዲጂታል ብድር አገልግሎት ለዘጠኝ ወራት ሙከራ ሲደረግበት የቆየና ባለፉት ሁለት ወራት ደግሞ አገልግሎት ከባንኩ ሠራተኞች ጋር በመምከር ውጤታማነቱ መረጋገጡን አስታውቋል። ሲቢኢ በእጄ የዲጂታል ብድር አገልግሎት በይፋ መጀመሩን አስመልክቶ በተሰናደው ፕሮግራም ላይ የተገኙት የኢትዮጵያ ንግድ ባንክ የሰው ኃይል ዳይሬክተር አቶ ኤፍሬም መኩሪያ እንደገለጹት እንደ ኤሮፓያን አቆጣጠር ከጥር 2024 ጀምሮ ይህ የዲጂታል የብድር አገልግሎት በባንኩ ሰራተኞች የሙከራ ስራው ሲሰራ ቆይቶ ውጤታማነቱ በመረጋገጡ በይፋ ስራ እንዲጀምር መደረጉ ነው። ይህ የዲጂታል የብድር አገልግሎት ቅድሚያ የሚሰጠው ለመንግስት ሰራተኞች መሆኑን የገለጹት አቶ ኤፍሬም፣ ሲቢኢ በእጄ የዲጂታል ባንክ አገልግሎት ለመንግስት ሰራተኞች ቅድሚያ ሰጥቶ ተጠቃሚ ለማድረግ የዝግጅት ስራዎች ሰርቶ ያጠናቀቀ ሲሆን አገልግሎት ተደራሽ ለማድረግም በማዕከል ደረጃና በዲስትሮኬቶች የግንዛቤ ማስጨበጫ ስራዎች ሲሰራ ቆይተዋል፣ በማለት ይህ ፕላትፎርምም በዋናነት ለመንግስት ሰራተኞች የብድር አማጮች ለማቅረብ ያለመ ስለመሆኑም ተናግረዋል። ይህንን አገልግሎት ለመስጠት እንደ መስፈርት ካስቀመጧቸው ውስጥ አንዱ የመንግስት ሰራተኞች ደሞዝ በሲቢኢ ብር እንዲከፈል ማድረግ ነው። ይህ ማለትም የዲጂታል የብድር አገልግሎት ለማግኘት ከሰራተኛው መስሪያ ቤት የሲቢኢ ብር አካውንት ሊኖረው የሚገባ መሆኑን የሚያመላክት ነው። ይህም በማድረግ ወረሃዊ ደሞዙን ታሳቢ ማድረግ መልኩ ብድሩን ለመያለ ምንም ማስያዣ ማግኘት የሚችል ስለመሆኑ አቶ ኤፍሬም ባደረጉት ንግግር ገልጸዋል። እንደ ባንኩ መረጃ በዚህ ብድር አገልግሎት ተጠቃሚ የሚሆኑት መስሪያ ቤቶች ቀድሞ ከባንኩ ጋር ውል መፈረም የሚገባቸው ምንም ተገልጸዋል። ይህ መተግበሪያ አገልግሎት ከማስጀመር አኳያም ባንኩ 478 ኩባንያዎች ጋር መደበኛ ስምምነት ተፈራርሟል። ከእነዚህም ውስጥ ስምምነቱ የጸደቀላቸው 83 ድርጅቶች ሰራተኞች ባለፉት ሁለት ወራት አንድ ነጥብ ስድስት ቢሊዮን ብር መደመር መበደር ችለዋል፣ ተብሏል። የኢትዮጵያ ንግድ ባንክ የዲጂታል የባንክ አገልግሎቶችንም እያስፋፋ መምጣቱ የተገለጸ ሲሆን አጠቃላይ የገንዘብ እንቅስቃሴዎቹ በተለያዩ የዲጂታል የባንክ አገልግሎት ላይ የተመሰረተ በማድረግ ስራ እየሰራ ነው ብለዋል። በተጠናቀቀው የሂሳብ ዓመትም ባንኩ በተለያዩ የዲጂታል የክፍያ አማራጮች እያንቀሳቀሰው ገንዘብ መጠን ከ13 ትሪሊየን ብር በላይ ደርሰዋል። ይህም በሀገር ደረጃ በዲጂታል የክፍያ አማራጮች ከተንቀሳቀሰው 17.7 ትሪሊየን ብር አንጻር አብዛኛው ዲጂታል የገንዘብ እንቅስቃሴ የተከናወነው በኢትዮጵያ ንግድ ባንክ በኩል መሆኑ ነው። የኢትዮጵያ ንግድ ባንክን በአዲሱ የ2018 ዓ ም የሒሳብ ዓመት ዓመታዊ ትርፉን 8 ቢሊዮን ብድር ለማድረግ የሚሰራ መሆኑን የዓመቱ እቅዱን በተመለከተ ሰጥቶ በነበረው መረጃ መግለጹ ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና